ማለት እወድሻለሁ። ወንድሜ ደግሞ ዓለም ላይ ካሉ ምርጥ ወንድሞች አንተ አንደኛው ነህ፣ እወድሃለሁ። አሁን ከሁሉም ጋር እንድትጣላ የምታደርግ እህት የለችም። ቻው ያል ጊዜ መረጃ ስታጠራኝ ስትጫወቱ ቢኖራችሁ አይደል፣ መሲ? እንደዛ አይደለም እባክሽ፣ ተነ እኔ በአንተ ቆሻሻ እጅ አልነካም። እሺ፣ እኔ ግን እኮ ወድሻለሁ። ኧረ ተው! እንዴት አትወደኝ? ይሄን ያህል ጊዜ እቅደን እርምጃኝ ስነግድ እየተከታተላችሁ ስትጫወቱ ቢኖራችሁ እናንተ ጭራቆች! አሁን ምን ቀረኝ? በፈልገን ምን አባፈልገኝ የመጣው? እባክሽ እንደዚህ አትሁኝ። እመኝ፣ እኔ ከሄለን ጎን አይደለሁም እና ከጀርባው አንተ ቆሻሻ ነገር ቢኖር ነው። ከፊት ለፊቴ ቆምከው ለምን ነገሮች እንዳስረዳሽ አንድ ድላ ስጭኝ። ስልኬንም አታነሽኝም። እኔ እዚህ የመጣሁት ከእሷ ጋር ጉዳይ ኖሮኝ ሳይሆን በሰበቡ አንቺን ለማየት ነው። እና ከኔ ጋር ስም ቀረ መጀመሪያ ዶይን አባት ገደላችሁት። ከዛ ደግሞ ጋሽ ቀጣይ ተደንጋኒ ነኝ። እንደዛ ነው። አንድ ሀሳብ አለ። እጅሽን አምነሽ ስጭኝና ሄለንም በጋራ እንበቀላት። የመጨረሻ አማራጭሽን ኔ

ቴዲ እና መሲ ፊት ለፊት ተገናኙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም የሀገር ልጆች ናችሁ፣ ደህና ናቸው በያላችሁ በሰላማችሁ ብዝት ይበልልኝ። እኔ በጣም ደህና ነኝ የሀገር ልጆች፣ በመጀመሪያ ላይክ አድርጉኝ እንዲሁም ሰብስክራይብ አድርጉልኝ። ቪዲዮዎችን ስለምታዩ አመሰግናለሁ። ማለት ነው እንግዲህ ከባለፈው የቀጠለ እንግዳ ክፍል ሃያ አራት ያው ቴዲ ቤት መጥቶ ነበረ። ሄለን ጠርታው ነበር ማለት ነው። እንግዲህ በዛ አጋጣሚ ደግሞ ለመሲ ወረቀት አምጪልኝ ብላት አምጥታ ነበር። እንደ አጋጣሚ መሲና ቴዲ ፊት ለፊት ተገናኝ ነው ማለት ነው። ያው መሲም ደንግጣ ወረቀቱን ነው ከእጁ ያመለጠው ማለት ነው። ሄለንም ደንግጣለች። ሄለን ያሰበችው ሌላ ነው። መሲም እንግዲህ የምታስበው ሌላ ነው ማለት ነው። እንግዲህ በዚህ አጋጣሚ የሄለን ክፋት ማለት ነው የክፋት ጥግ ያው እሷን ቴዲን መጠቀም ያለ ማድረግ ነበረ። እሱም ነቅርባታል ምን ሸር ምናምን በጣም ነቅርባታል ማለት ነው። እሷም እንግዲህ በእጅ አስገባኝ እያለች ነበር ማለት ነው። እንግዲህ በዚህ አጋጣሚ መሲለም እንግዲህ ከዚህ በፊት አይታናለች ወይ ብላ በጣም ደለች ማለት ነው ንንሻ እንደውም ደግሞ ለቶም ደግሞ ምን ብላው ነው ያልት? ላን ሶሻይዜሽን ሄለን ያሳስባታል ማለት ነው። እንግዲህ በዚህ አጋጣሚ ደግሞ ኑኑ አንቺ ሌላ ነገር ታስበው ሻይ ማለት ነው። የእናቷ ልጅ በጣም ኢንሻዲ የእናቷ ልጅ ማለት ነው። መቼም እዚህ ክፉ ክፉ አይገልጻትም ማለት ይርህራ ይመጣል ነገር የላትም እንግዲህ ኑኑ ያው ለኑኑ ውጤቱን እንዳይቻት በቫይረሱ እንደተጠቃች ነገረቻት ማለት ነው። ቆይ ከዚህ በፊት እንግዲህ ታይበትላት ልሰማት አልቻለችም ማለት ነው። በቃ አስወጣቻት። ከወንድሜ ራቂ፣ ከኛ ራቂ፣ የሻይ ብርጭቆ ንጠጥቅትሽበታለ ማለት በዚህ ክፋት እንት በቃ ምን፣ እንዴት ጣላት ነው ያስብላል ማለት ነው። እናትና ልጅ አንድ ናቸው። በጣም ነው የክፋታቸው ጥግ። እንግዲህ አዶኒም ከአደይ አዱ ከመሲ ጋር ስታወራ አዶናይ ሰምቷል ማለት ነው። ያው ምንድን ነው የምታውቀውት ብሎ ጠየቃቸው። ደግነቱ አደይም አልነገረኝም ማለት ነው። እንደዚህ እንደዚህ እያለ ያው አያስፈልግም ሄለንም ለቴዲ ቆልቅል ያመጣችለትን ፍቅረኛ ስሟን ቀይራለች ማለት ነው። ያው እንግዲህ ሰምቆቸው ሁሉ ነገር በቁጥጥሯ የምታስበው ማለት ነው። እንግዲህ ሌላም ስልክ እየተደወለ ከቤት እንድትወጪበት ጊዜ አልደረሰም እንዴ መቼ ነው የምትወጪው እያላት ነበር ማለት ነው። በዚህ አጋጣሚ እየታኮሳልለምንድ ያው ሄለንን በፊልስ ማና የጠራት እና ወይዘሮ ሉሊት ብሎ ማለት ነው። በጣም ነው ያሳቀኝ። ያው የዚህላይም የሉሊት እንትልም ካራክተርም ክፉም እና እጅል መስላ ደስ የሚል ነበር ካራክተር ማለት ነው። በጣም ክፋት በጣም ያምሩባታል። እንግዲህ እንደዚህ እያለ ኑኑም እያለቀሰች አዶናይም ሊያጽናናት ሞክሮ ነበረ። አልፈልግም የማልች አለችው። ቤሉልም ሁለቱም ሊያጽናና አንፈልገው ነበረ ሁለቱንም ማስወጣቻቸው ማለት ነው እንደውም ቤሉል ከአዶናይ ጋር የሆነ ነገር እየጀመረች መስሎት ለምን አልነገረኝም ምናምን እያለ ነበረ ማለት ነው እንግዲህ ኑኑ እኔ ቤሉል የሚረዳት ይመስለኛል በእርግጠኝነት ቤሉል የሚያድናትም ይመስለኛል ማለት ነው ያው መኩና አዶናይም እንግዲህ ነገሮችን በሄለን ጉዳይ እያጣሩ ነው ማለት ነው። ያው እንግዲህ መኩም እህቱን ጠየቃት። ለምን እንዳለ አላስታውስም እንዳለች ምን ተፈጥሮ እንደሆነ ጠየቃት። አሁንም መሲ ዋሸች ማለት ነው። ማዋሸት አልነበረባትም ማለት እንደዚህ መደባበቅ በጣም ድብብቆሽ ይበዛ ነበር ማለት ነው። የመጨረሻ የረሳሁት ፓርት ደግሞ ያው ኑኑ መሲን እንግዲህ ቴዲ እንዳሳዘናት አሰንዝሏት ነበረ። ያው እንግዲህ ኑኑ ሻይ ደፋችበት ቴዲ ላይ ማለት ነው። ቴዲ ከዚህ በፊት እነ ኑኑን እረርቷቸው ነበረ ያንን እናውቃለን። በመሀል ግን እቤት ሲመጣ አይንዬንም ኑኑንም እንደማያውቃቸው ከሰው ጋር እንዳመሳሰሉት ነግሯቸው ነበር ማለት ነው። እንግዲህ በዚህ መሀል ቴዲ መስል ለማናገር ቴክስት አድርጎላት ነበረ ምንፈልግህ ምን አባት ምናምን እያለች ነበር። በመጨረሻ እክላሷ መጣና አገኛት ማለት ነው። በቃ እንደሚወዳት ነገራት። መሲም እንግዲህ እኔ እቅዴን ሁላ ስነግርህ እቅዷን ሁላ ያሰበችውን ሁሉ ነገር ትነግረው ነበር እና ግን ደስ የሚለው ለሄለን ምንም የነገራት ነገር የለም። መሲ ብዙ ነገር ነው የምትነግረው ለቴዲ ማለት ነው። እና እንግዲህ በመጨረሻ ቴዲ ያው እጅሽን በቃ ሄለንን ከኔ ጋር ሆነች እንበቀላት ብሏታል። መሲ እሽ ትለዋለች አትለውም? እኔ ግን መሲ ቴዲን እሽ ብላ ብትበቀላት ደስ ይለኛል ማለት ነው። እንግዲህ ኑኑም በስተመጨረሻ ለእናቷ ደብዳቤ ጽፋ መኖር እንደማትፈልግ መሞት እንደምትፈልግ እናቷን ይቅርታ፣ እህቱና ወንድሟን ይቅርታ ብላለች። እንግዲህ ኑኑ ትሙት ይሆን ራሷን ታጠፋ ይሆን ወይስ ወይ ቤሉን ወይ አዶና ይመጥተው ያድኗት ይሆን አመሰግናለሁ አብራችሁን ስለቆያችሁ ላይክ ሰብስክራይብ አይለይ ማለት ነው አመሰግናለሁ